የከበረ ሰላምታችን በመላው ዓለም ሆናችሁ ቃለ ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሉይ ድረስ ብለናል። ከሀገር ቤት እስከ ባህር ማዶ የተለያዩ ስፖርታዊ ጥንቅሮችን የምታደምጡበት የዩቲዩብ ቻናላችንን እንደ ሁልጊዜው ዛሬም ላይክ በማድረግ ጀምሩ፣ አበረታቱን። ለሀሳብ አስተታችሁ አስቀድመን አመስግነናል። በዚህኛውም ጥንቅራችን የአውሮፓ ትልቅ ክለቦችን የተመለከተና ዕለታዊ ቡድን ዜናችን በስፋት አካተን ይዘነላችሁ መተናል። አርሰናልን በስፋት እንቃኛለን። ውድ ቤተሰቦቻችን ወደ ኋላ መለስ ብለን ማንቸስተር ዩናይትድ ቤት 17 ዓመት እንመለሳለን። በሊቨርፑል በኩል ቅጣት ስለሚጠብቀው አንድ ተጫዋች እናነሳለን። ቼልሲም ቤት እንደዚሁ ወደ ኋላ 10 ዓመታትን ለመመለስ እንገደዳለን። በነገራችን ላይ ወደ ቤተሰቦቻችን ነኝን ሁሉ መረጃዎች ስናደርሳችሁ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ አርሰናል፣ ሊቨርፑል፣ ቼልሲ ነኚ ትልልቅ ክለቦች ዛሬ ያገኘናቸውም ትልልቅ የዝውውር መረጃዎችን እንደዚሁ አካተን ይዘንላችሁ ነው። እንደ ሁልጊዜው ጊዜው ላይክ አርጉን፣ አበረታቱን፣ ሀሳብ አስተያየታችሁን ስለምታጋሩን አስቀደመን አመሰግን። በዚህኛውም ፕሮግራማችን ላይ የግል መልከታችሁን በቡድናችሁ ዙሪያ ሊሆን ይችላል አሊያም በፕሮግራማችን ይዘት ልታጋሩን ትችላላችሁ። ቃል ስፖርት ዩቲዩብ ቻናላችን ስፖርታዊ ጥንቅሮቻችን ተጀምሩ መልካም ቆይታ ተመኘን። አስቀድመን የአለን ሺረርን የ34ተኛ ሳምንት የእንግሊዝ ፕሪሚየር ሊግ ሁሉም ጨዋታዎች ተደርገው ከተጠናቀቁ በኋላ የሳምንቱን ምርጥ አስራ አንዱን በማድረስ እንጀምር። እንደ ሁልጊዜው አሰልጣኝ የሚያካትታል። አለን ሺረር በዚህኛው ሳምንት አርኔስ ሉትን መርጧል። የፕሪሚየር ሊጉ ሻምፒዮን የሆኑበትን ሳምንት ጨዋታ ማለት ነው። ግብ ጠባቂ የቼልሲው ሮበርት ሳንቼስ ሶስት ሶስት ሶስት ሶስት አንድ ፎርሜሽን የመሰለ ነው ያስቀመጠውም። ሶስቱ ተከላካዮች ትሪፔር፣ ባሌባ እና ሴሴኞ፣ ሶስቱ የአማካይ ስፍራ ተጫዋቾች ማካሊስተር፣ አይሪ እና እንደዚሁም ኢታን ኑሪ፣ ከእነሱ ፊት ሳላሴ፣ ቦዝ ላይ እና መርፊ፣ ብቸኛ ዘጠኝ ቁጥር አጥቂ ኩንሃነ መርጧል። ሞር ለሶስት ሶስት አራት የቀረበ የሚመስል አይነት ፎርሜሽን ነው የመረጣቸው። ለማንኛውም ይህ የአለን ሽረር የሳምንቱ ምርጥ 11 ነው። ምርጡ አሰልጣኝ አርኔ ሽሎት ሆኖ ተመርጧል። ዣቪ አሎንሶ ቀጣዩ ሪያል ማድሪድ አሰልጣኝ ቢሆን እንኳን የዓለም ክለቦች ዋንጫን ክለቡን እንደማይመራ በሪልቮ በኩል ተረጋግጧል። እናም አንቾሎቲ ክለቡን ከለቀቁ በኋላ ምናልባትም ሪያል ማድሪድን በዓለም ክለቦች ዋንጫ በአሰልጣኝነት ይመራል ተብሎም በዋነኝነት የተያዘው ደግሞ ሳንቲያጎ ሶላሬ ነው። ስለዚህ ኢንትሪም ኮች ሆኖ የሚያገለግለው ሳንቲያጎ ሶላር ይሆናል። በዛ መሀል ካርሎ አንቾሎቲም ወደ ብራዚል ብሔራዊ ቡድን የሚያቀኑ ይሆናል። ዣቢ አሎንሶ ቀጣዩ ዋነኛውም የክለቡ ዕቅድ እንደሆነ ሲታወቅ፣ በጥቂት ቀናት ውስጥ ውሳኔውም እንደዚሁ ያሳውቃል ተብሎ ይጠበቃል። ዳኒ ሴባዮስ በዛሬው ዕለት የህክምና ምርመራ አድርጎ ነበር። ጉልበቱ አካባቢ መጠነኛ ጉዳት እንዳጋጠመው ተረጋግጧል ለምን ያክል ጊዜ ከሜዳ ያረቀዋል የሚለው ነገር በሪያል ማድሪድ በኩል ይፋ ባይደረግም ተጫዋቹ ግን ጉዳት ማስተናገዱ ተረጋግጧል። በአሰልጣኝ ካርሎ አንቼሎቲ የሚሰለጥነው የላሊጋው ክለብ ሪያል ማድሪድ የወር ሚያዝያ የወሩ ምርጥ ተጫዋች እጩዎችን ይፋ አድርገዋል። በዚህ መሰረት ኤድዋርዶ ካማቪንጋ፣ ጁድ ቤሊንግሃም፣ ቫልቬርዴ፣ ቹዋሚኒ እና እንደዚሁም ቪኒሲየስ ጁኒየር የወር ሚያዝያ የሪያል ማድሪድ የወሩ ምርጥ ተጫዋች እጩ ሆነ በዛሬ ዕለት ቀርበዋል። የሪያል ማድሪድ ደጋፊዎች ከነኚህ አምስት እጩዎች ውስጥ በወሩ ምርጥ እንቅስቃሴ ያደረገው ተጫዋቻችሁ የትኛው ነበረም? የትኛው ይገባዋል? ምልከታችሁ ልታጋሩ እንችላላችሁ። የባርሴሎና ወጣት የፊት ወሰር ተጫዋች ላሚን ያማል ከኢንተር ሚላን ጨዋታ በፊት ከሃንሺ ፊሊክ ጋር ቁጭ ብሎ ጋዜጣዊ መግለጫ ሰጥቷል። እኔ ማሸነፍ እስከቀጠልኩ ድረስ ስለ እኔ የፈለጉትን መናገር ይችላሉ። ነገ ካሸነፍን እንደዚሁ ይሄ ነገር ይቀጥላል። ስለዚህ እኔ ላይ ያሉ ተቃውሞዎች እኔ እስካሸነፍኩኝ ድረስ ይቀጥላሉ ብሏል። ኢንተር ሚላን ጠንካራ ቡድኑ፣ እንዴት መከላከልና መልሶ ማጥቃት እንዳለባቸው ያውቃሉ። በራሳችን ማመንና ከዚህ በፊት ያደረግነውን ነው መድገም ያለብን እኛ ብሏል። የአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ እንደ ሊግ ጨዋታ አይደለም። ይህ ወሳኝ የሚባል በጣም ጥንቃቄ የሚፈልግ ጨዋታ ነው። የሊግ ጨዋታ ብዙ ድል ስለሚሰጥ ብሏልና የአውሮፓ ሻምፒዮንስ ሊግ ግማሽ ፍፃሜ ጨዋታ ጠንከር ያለ ሲል ገልጾታል። ሊዮኔል ሜሲ በታሪክ ምርጡ እግር ኳስ ተጫዋች ነው ያለው ይህ ተጫዋች እኔ ራሴን ከሌሎች ተጫዋች ጋር ማነጻጸር ያልወድም፣ ከሜሲም ጋር በተመሳይ፣ ሊዮ ያለም የምን ጊዜም ምርጡ ተጫዋች ነው ብሏል። ራሴ ላይ ትኩረት አድርጌ ራሴን ማሻሻል ወዳለሁም፣ ራሴን ከሌላ ተጫዋች ጋር ግን ማነጻጸር ጥሩ ነው ብዬ አላስብም ብሏል። የምንጫወተው እግር ኳስ ተጫዋች ስለሆነ ብቻ አይደለም ለማሊያውም ስሜት ስላለን ነው እና ባርሴሎና እንዲያሸንፍ ስለምፈልግም ነው ለባርሴሎና የምጫወተው ሲል በጋዜጣ መግለጫው ላይ ምላሽ ሰጥቷል። ላሚኒያማል በባርሴሎናና በኢንተር ሚላን ጨዋታ ላይም ተሰልፎ የሚጫወት ከሆነ በባርሴሎና መለያ መቶኛው ጨዋታ ይሆናል። ለየት ያለው ነገር ግን ውድ ቤተሰቦቻችን ላሚኒያማል ለባርሴሎና ለዋናው ቡድን መቶ ጨዋታ ሲያደርግ እድሜው ገና 17 ዓመት መሆኑ ነው። ሼዝኒ በኢንተር ሚላኑም ጨዋታ ቋሚ ግብ ጠባቂ እንደሚሆን አሰልጣኝ ሃንሲ ፌሌክ አረጋግጠዋል። አንድሪያ ቴርሽቴገን ከጉዳት ተመልሶም የቡድኑ አካል ቢሆንም ሰሞኑ እንደውም በኤል ክላሲኮም ጨዋታ ላይ የቡድን ስብስብ ውስጥ ነበረ፣ በተጠባባቂ ወንበር ላይ አንድሬ ቴርሽቴገን። ነገር ግን እሳቸውም ለማሸነፍ ከኳሊቲም በላይ ገዴ ነው ያሉትን ሼዝኒን ነበር የተጠቀሙት። በኢንተር ሚላኑም የአውሮፓ ሻምፒዮንስ ሊግ የመጀመሪያ ዙር በሊዊስ ካምፓና ስቴዲየም የሚደረገውን የግማሽ ፍጻሜም ጨዋታ እንደዚሁ ሼዝኒ በቋሚ ግብ ጠባቂነት እንደሚመራው ዛሬ በሰጡት ጋዜጣ መግለጫ ላይ አረጋግጠዋል። በነገራችን ለውድ ቤተሰቦቻችን ናይንቲ ሚኒትስ እንደተለመደው የዚህ ሳምንት የአውሮፓ ሻምፒዮንስ ሊግ ጨዋታን ግምት ሲያስቀምጥ በሊዩስ ካምፓና ስቴዲየም የሚደረገውን የባርሴሎናና የኢንተር ኢንተር ሚላንን ጨዋታ ባርሴሎና ጨዋታውን ሁለት ለአንድ የማሸነፍ አቅም ወይም ንጻሪ ያለው ሲል ነው ግምቱን ያስቀመጠው። የጣሊያን ሴሪው ክለብ ኢንተር ሚላን ወሳኝ የፊት ወሰድ ተጫዋቹ ማርከስ ቱራም ደግሞ ወደ ልምምድ ተመልሷል። ይህ ጥሩ የሚባለው ዜና ነው ለ ኢንተር ሚላኖች ማርከስቱራም ባጋጠመው ጉዳት ምክንያት የቡድኑ ያለፉት ሁለት ተጫዋቾች እንዳመለጡት ይታወቃል። ሁለቱንም ጨዋታ ደግሞ ኢንተር ሚላን በሽንፈት ነበር የደመደመው። ኢንተር ሚላን ዛሬ በሰራው መደበኛ የቡድን ልምምድ ላይ ማርከስቱራም ቱራን መሳተፉ ተረጋግጧል። አሰልጣኝ ሲሞን ኢንዛጊዮ ቡድን ኢንተር ሚላን ከባርሴሎና ጋር ረቡዕ ምሽት አራት ሰዓት በሊዩስ ካምፓና ስቴዲየም በሚያደርገው የሻምፒዮንስ ሊግ ጨዋታ ተጫዋቹ ይገኛል ተብሎ ይጠበቃል። ይህም የሆነ ከሆነ እንዳልኳችሁ ሰሞኑን ተደጋጋሚ ሽንፈት ለገጠመው በተለይም በጣሊያን ሴሬ ሁለት ጨዋታና በኮፓ ኢታሊያ በኤስ ሚላን ተሸንፎ ከውድድር ውጭ የሆነበትን ሳምንት የማገገም ሂደት ለማምጣት ይህን ወሳኝ ጨዋታም ለማሸነፍ የቡድኑ አካል ሆኖ መገኘቱ ይህ ተጫዋች በብዙ ይረዳቸዋልና ለኢንተር ሚላን መልካም የሚባለው ዜና ነው። ባየር ሞኒክ በግል ከፍለረን ወድ ሰዎች ጋር ድርድር እያደረገ ነው ተብሏል። ነገር ግን ባየር ሞኒክ ከሊቨርፑል ሰን ጋር ስለ ዝውውር ጉዳይ ምንም የጀመሩት ነገር የለም። ከቅርብ ሰዎቹ ጋር የተጀመረው ውይይትና ንግግርም ተጫዋቹን በቀላሉ ማግኘት በሚቻልበት ሂደት ላይ ባየር ሞኒኮች ይረዳናል ብለው ያሰቡትን ነው። እንደሚታውቀው ፍለራንዌልስ በማንቸስተር ሲቲ በተለይም ጆሴፍ ፔፕ ጋርዲዮላ ለኬቨን ደብሩና ቁጥር አንድ ተተኪ አደርገው የያዙት ተጫዋች እሱ እንደሆነ ይታወቃል። በእርግጥ ሌሎችም አማራጮች በማንቸስተር ሲቲ በኩል ተይዘዋል። ነገር ግን ዋነኛ ምርጫቸው አሁንም ፍላዳን ዌርዝ ነውና ይህን ጉዳይ በቶሎ ለመቋጨት ባየር ሞኒኮች፣ በተለይም የሌሎች ክለቦችን ጫና ለመቀነስ ማለት ነው አስቀድሞ ከተጫዋቹ ሰዎች ጋር ውይይት እያደረጉ ነው። ከተጫዋቹ ጋር ከስምነት የሚደርሱ ከሆነ በቀጣይ ከባየር ሌቨርፑሰን ጋር በተጫዋቹ የዝውር ሂሳብ ላይ ውይይትና ድርድር ያደርጋሉ ሲል የጀርመኑ ተነባቢ ጋዜጣ ቢልድ ነው ፌስቡክ ገጹ ላይ ዞት የወጣው ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁም ከሀገር ቤት እስከ ባህር ማዶ የተለያዩ ወቅታዊ መረጃዎችን የምታደምጡበት የዩቲዩብ ገጻችን እንደሁልጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ወደ ተወዳጁ የእንግሊዝ ፕሪምየር ሊግ መረጃ እንሻገር። በድጋሚ መልካም ቆይታ ተመኘን። የአንድ ቀሪ ጨዋታ ብቻ ዕድሜ ቀርቶታል፣ ውድ ቤተሰቦቻችን የእንግሊዝ ሻምፒዮንሺፕ ውድድር ማለት ነው። በነገራችን ለሊድስና በርንሌ አስቀድመው ወደ ፕሪምየር ሊጉ ማደጋቸውን ቢያረጋግጡም አንደኛ ሆኖ የሚጨርሰው ቡድን ግን አልታወቀም አሁንም። ምክንያቱም አንድ ቀሪ ጨዋታ እጃቸው ላይ ስላለ፣ በዚህ ሰዓት ሊድስ ከ45 ጨዋታ በኋላ 97 ነጥቦችን ሰብስቧል። 64 ደግሞ ንጹህ ግቦች አሉት። በርንሌ 97 ተመሳሳይ ነጥብ ሰብስቧል። ሀምሳ አንድ የግብ ልዩነቶች አሉት። በሁለቱ መካከል ወደ 13 የሚጠጋ የግብ ልዩነት አለና በአንድ ጨዋታ በ13 ግብ ልዩነት በላይ ያሸንፋል ተብሎ አይጠበቅም በርንሌ። ስለሆነም ምናልባትም የመጨረሻ ጨዋታቸውን ሁለቱም የሚያሸንፉ ከሆነ ሊድስ አንደኛ ሆኖ የሻምፒዮንሺፕ አሸናፊ ሆነ ወደ ፕሪሚየር ሊጉ ሊመጣ ይችላል። የመጨረሻ ሳምንት ጨዋታም በጉጉት እንደዚሁ እንዲጠበቅ ያደረገ ነው። ሶስት የፕሪሚየር ሊግ ክለቦች ደግሞ በለንደን ማለት የለንደን ክለብ ነው። ሶስት ክለቦች በአውሮፓ መድረክ ይሳተፋሉ። አንድ ክለብ ብቻ ከማንቸስተር ከተማ ይወዳደራል። በኤሮፕ ሊግ ማንቸስተር ዩናይትድ፣ ከዛ ውጪ አርሰናል በሻምፒዮንስ ሊግ እንደዚሁ፣ ቼልሲ በኮንፈረንስ ሊግ፣ ቶትናም በኤሮፕ ሊግ እንግሊዝን ወክለው የሚሳተፉ ሶስት የለንደን ክለቦች ናቸው። በእንግሊዝ ምድር በለንደን ክለቦች መካከል ያለው ፉክክርና ትንቅንቅ ቀላል የሚባል አይደለም። ለማስቶስ ያክል አርሰናልና ቶትናም አንዳቸው ከአንዳቸው በላይ በፕሪሜር ሊጉ ደረጃ ሰንጠረዥ አናት ሆነው ያጠናቀቁበትን ዓመት እንደሚያከብሩ ይታወቃል። በዚህ ዓመት አርሰናል ከቶትናም በላይ ሆኖ መጨረሱን ስላረጋገጠ ይህን ያደርጋሉ ማለት ነው። እዚህን ያክል ድረስ ነው ፉክክራቸው። ቼልሲዎች ብዙ ጊዜ የሚኮሩበት አንድ ታሪክ አላቸው። የአውሮፓ ሻምፒዮንስ ሊግን ያነሳ ብቸኛው የለንደን ክለብ ነው። ለመጨረሻ ጊዜም ያነሳው ከለንደን ክለቦች እሱ ነው። ለመጨረሻ ጊዜ እንግሊዝ ፕሪሜር ሊግን ዋንጫ ያነሳ የለንደን ክለብም ቼልሲ ነው። ታዲያ ከሶስቱ የለንደን ክለቦች እንግሊዝን ወክለው ሲፎካከሩ ማን የዋንጫ ባለቤት ይሆናል በሚለው ራሱ ከአሁኑ በለንደን አካባቢ ቀለቤሳ በፉክክር ሆኗል። ወልቭስ በመጨረሻዎቹ ስድስት ጨዋታዎች ላይ በአውሮፓ አምስቱ ታላላቅ ሊጎች በርካታ ነጥቦችን በመሰብሰብ የሚስተካከለው አንድ ቡድን የለም። በነገራችን ላይ ወልቭስ በመጨረሻዎቹ ስድስት ጨዋታዎች ላይ በፕሪሚየር ሊጉ 18 ነጥቦችን ሰብስቧል። ዘጠኝ የግብ ልዩነት አለው። ባርሴሎና ነው ቀጥሎ የምናገኘው ቡድን በ16 ነጥቦች፣ ባለፉት ስድስት ጨዋታ በርካታ ነጥብ በመሰብሰብ በአውሮፓ አምስቱ ታላላቅ ሊጎች ሁለተኛ ነው። ያውም ከወልብስ ቀጥሎ ማለት ነው። ኒካስል 15 ነጥብ፣ አስቶንቪል 15፣ ሊቨርፑል 15፣ ሪያል ማድሪድ 15 ነጥቦችን ሰብስበዋል። ግን የተለያየ የግብ ክፍያ ስላላቸው ኒካስል ሶስተኛ፣ አስቶን ቪላ አራተኛ፣ ሊቨርፑል አምስተኛ፣ ሪያል ማድሪድ ስድስተኛ። ባየር ሞኒክ 14 ነጥብ ሰብስቧል፣ ሰባተኛ ነው። ማስተር ሲቲ 14 ነጥብ በግብ ክፍያ ተበላልጦ ማለት ነው፣ ስምንት። ናፖሊ በተመሳይ 14 ነጥብ ዘጠኝ፣ የፊዮረንቲና በተመሳይ 14 ነጥብ አስረኛ ደረጃ ላይ ተቀምጧል። እና የአውሮፓ ግዙፍና ትልልቅ ክለቦችን በአውሮፓ ምስተራላቂ በርካታ ነጥብ በመጨረሻ ስድስት ጨዋታ የሰበሰበ ብንፈልግ የወልብስን ያክል ነጥብ የሰበሰበ አንድም ክለብ አናገኝም። በነገራችን ላይ የወልብስ ቡድንን ለየት የሚያደርገው ነገር ደግሞ ቪቶር ፔሬራን ከሾመ በኋላ ነው በርካታ ለውጦችን ያመጣውም። እሳቸው ወደ ቡድኑ ሲመጡ እንግዲህ ወደ ግርጌው አካባቢ የነበረ ቡድን ነው ወልብስ። እናም ከወራጅ ቀጠና አትርፈውት ቡድኑን በመቀጠለ ደግሞ በትልቅ ክለቦችም ጭምር ነጥብ የሚነጥቅ አይነት ቡድን አድርገውታል። በቅርቡ እንኳን ማንቸስተር ዩናይትድን ያሸነፈበትን ጨዋታ ለአብነት ያክለ መጥቀስ እንችላለን። ቪቶር ፔሬራ ፕሪሚየር ሊግ ውስጥ መጥተው ወልብስን ማሰልጠን ከጀመረበት ጊዜ ጀምሮ ሊቨርፑል አንደኛ፣ ኒካስል ሁለተኛ፣ አርሰናል ሶስተኛ፣ ማንሲቲ አራተኛ፣ ኖቲንጋ ፎረስት አምስተኛ በርካታ ነጥብ በመሰብሰብ ናቸው። ወልብስ ስድስተኛው በርካታ ነጥብ የሰበሰበው የፕሪሚየር ሊግ ክለብ ነው ከሳቸው ሹመት በኋላ። የማንቸስተር ሲቲ የወሩ ምርጥ እጩዎች ይፋ ተደርገዋል። በአሰልጣኝ ጆሴፕ ፔፕ ጋርዲዮላ የሚሰለጡኑት ማንቸስተር ሲቲዎች የ2425 የእንግሊዝ ፕሪሚየር ሊግ የኤፕሪል ወር የወሩ ምርጥ ተጫዋች ሶስት እጩዎችን ይፋ አደርገዋል። በዚህም መሰረት ኑኔሽ፣ ኦሪየልና ኮቫቺች የማንቸስተር ሲቲ የወሩ ምርጥ ተጫዋች እጩ ሆነው ቀርበዋል። የማንቸስተር ሲቲ ደጋፊዎች፣ ለእናንተ የወሩ ምርጣችሁ ማን ነበረም? በሀሳብ መስጫ ሳጥናችን ላይ ልታሰፍሩልን ትችላላችሁ። ስቱዋርት አትዌል በክሪስታል ፓላስ እና ማንቸስተር ሲቲ መካከል የሚደረገውንም እንግሊዝ ኤፍ ኤ ካፍ ፍጻሜ ጨዋታ በማል ሜዳ ዳኝነት እንዲመሩ ተመርጧል። ፍጻሜው በመጭወር ግንቦት ቅዳሜ ቀን ማለት ነው። በዘጠኝ ግንቦት ዘጠኝ ቅዳሜ ቀን ነው የሚውለው አመሻሽ 11 ሰዓት ላይ እንደሚከናወን ይታወቃል። ይህን ጨዋታም ስቱዋርት አትዌል በማል ሜዳ ዳኛ ይመሩታል። ክሪስታል ፓላስ አስቶን ቪላን ሶስት ለባዶ ማንቸስተር ሲቲ ኖቲንግሃም ፎረስትን ሁለት ለባዶ አሸነፈው ነው ለዚህ ጨዋታ መድረስ የቻሉት ቼልሲዎች በክረምት የዝውውር መስኮት ቡድናቸው ለማጠናከር በርካታ አማራጮችን እየተመለከቱ እንደሆነ ይታወቃል በዚህም መሰረት በማንቸስተር ሲቲ በጥብቅ ይፈለጋል የተባለውን የአስቶንቪላውን ድንቅ የመሃል ሜዳ ተጫዋች ሞርጋን ሮጀርስን ሁኔታ መከታተል ጀምረዋል ተብሏል እዚህ ዝውውር ላይ እንዳልኳችሁም ሲቲዎች አስቀድመው እየሰሩበት ነበርና ከበድ ያለ ፉክክር ለቼልሲ ጠበቃቸዋል ተብሎ ይጠበቃል። ሚረር ስፖርት ይዞት በወጣው መረጃ መሰረት ቼልሲ በይፋ ወደዚህ ዝውውር ገብተዋልና መረጃዎችንም እያሰባሰቡ ይገኛሉ። የኡና ኤምሬ ቡድን አስቶንቪላ ግን በዚህ ተጫዋች ዝውውር ጉዳይ ላይ እስካሁን የሰጠው ምላሽ የለም። ዓመቱ መጨረሻ ላይ ግን ትልልቅ ውሳኔዎችም በስቶን ቪላ ቤት የሚወሰኑ ይሆናል ተብሎ ይጠበቃል። በተለይም በውሰት የመጡ ተጫዋቾችን ቋሚ ማድረግና ከክለቡ የሚለቁ ተጫዋቾች ላይ ውሳኔ ጋር በተያያዘ ማለት ነው። ቼልሲዎች ሌላ እቅድ የያዙት ደግሞ ተጫዋችን መቀየር ነው። ከማንቸስተር ዩናይትድ የማስፈረም ግዴታ ባማከለ አንቀጽ የቡድኑ አካል ያደረጉት ጄደን ሳንቾ የግድ ማስፈረም አሊያም 5 ሚሊዮን ሮ ለማንቸስተር ዩናይትድ ተቀጥተው ተጫዋችን መመለስ ይችላሉ። አሁን ለያዙት እቅድ ግን ጀደን ሳንቾን ወደ ቦሩሲያ ዶርትመንድ ልከውም በምትኩ ደግሞ እንደ ጄም ጌንተስ ያለን ተጫዋች ወደ ቡድኑ መቀላቀል ነው ተብሏል። ገንዘብ ሲደመር ሳንቾ በቼልሲ የተያዘው እቅድ ነው። ለዓለም ክለቦች ዋንጫ ራሳቸውን በማጠናከር ላይ የሚገኙት ሰማዮቹ በተለይም በሚከፈተው አጭር የዝውር መስኮት ወይም ለአስር ቀን በሚቆይ የዝውር መስኮት ላይ ትልቅ ዝውውሮችን ለማድረግም እንደዚሁ እቅድ ይዟን የተባለው በዚህ መሰረት ጄሚ ጌንቴስን ለማምጣት ጀደን ሳንቾን ሲደመር ገንዘብ ለማቅረብ እቅድ መያዛቸው ነው የተዘገበው። አስር ዓመት ወደኋላ እንመለስ። የሰሜን ክለብ ቼልሲ የፊት መስመር ተጫዋች የነበረው ዲዲየረ ድሮግባ ከአስር ዓመት በፊት ልክ በዛሬዋ ቀን ነበረ ለመጨረሻ ጊዜ ለቼልሲ ኳስና መረብን ያገናኘው በወቅቱ ሌስተር ሲቲን ነበር ያ ቡድን የሚገጥመው። የመጨረሻ ጎሉን በዚህ ጨዋታ ላይ ነበር ያስቆጠረው እና ይቺ ግብ ከተቆጠረች እነሆ በዛሬው ዕለት ድፍን አስር ዓመት ሞልቷታል። የሊቨርፑል አጥቂ ሳላ አፍሪካ የሆነው ፕሪሚየር ሊግን ዋንጫ በማንሳት እንግዲህ አስረኛው ተጫዋች ነው። ሁለት ጊዜ በማንሳት ደግሞ ነካኑ ኮሎ ቱሬ፣ ጌርሚ ሚኬል ኤሴን፣ ላውረን ጆኖቤ ሚኬል ጋር ተቀላቅሏል። የአፍሪካዊ ተጫዋች ሆኖም በርካታ ዋንጫዎችን በማንሳት ሪያድ ማሃሬዝን የሚስተካከል የለም። ከሲቲ ጋር አራት እንደዚሁም ደግሞ ከሌስተር ሲቲ ጋር አንድ ዋንጫ በድምሩ አምስት ፕሪሚየር ሊግ አለው። ዲዲየር ድሮግባ ከቼልሲ ጋር አራት ዋንጫዎችን አሳክቷል። ያየ ቱሬ ከሲቲ ጋር ሶስት ዋንጫዎችን እንዳሳካ እናስታውሳለን። ና ካኑ ከነ አርሰናል ጋር ማንስተዋል ይህንን ዋንጫ ስለሆነም ሳላ ሁለት ጊዜ በማንሳት ከበርካታ ተጫዋች ጋር ተስተካክሏል። አስረኛውም አፍሪካዊ ተጫዋች መሆን ችሏል፣ ዋንጫውን ሁለት ጊዜ በማንሳት ኮዲ ጋክፖ ባሳለፍነው እሁድ ሊቨርፑል ቶትናያምን ባሸነፈበት ጨዋታ ልብሱን አውልቆ ደስታውን በገለጸበት ሰዓት ላይም እንግዲህ ሃይማኖታዊ ጥቅስ በነጭ ቲሸርቱ ላይ አጽፎ እንደነበረ ይታወቃል። ዘአትሌቲክ በዚህ ጉዳይ ላይ ተጨማሪ መረጃን ይዞ ወጥቷል። ማንኛውም ተጫዋች የፖለቲካ ሃይማኖት፣ የግል መፈክር ወይም ሌላ የተለየ ምስል እንዳይጠቀም፣ ተጠቅሞ ከተገኘ ደግሞ ከአወዳደሩ አካል ወይም ፊፋ ቅጣት ይጠብቀዋል ይላል እና ይህንን ዓለም አቀፍ እግር ኳስ ሕግ ተላልፎ ተገኝቷል የተባለው ኮዲ ጋክፖ በወቅቱ እሱ ደግሞ ሃይማኖታዊ ጥቅስን ነበረ በልብሱ ላይ አጽፎ የገባ ወደ ሜዳ። በዚህ ምክንያት ከፊፋ ወይም ከአወዳደሩ አካል በቀጣይ ቅጣት ይጠብቀዋል ተብሎ ይጠበቃል። ቅጣቱ ምን ይሆናል? የሚለው ደግሞ ምናልባትም ይህን ጉዳይ የያዘው አካል የሚቀጣው ከሆነ የምናደርሳችሁ ይሆናል። የማንቸስተር ዩናይትድ የአጥቂ ኢላማ ቁጥር በርካታ ነው። ከሊያም ዴላፕ ጋር በተያዘ ግን፣ ውድ ቤተሰቦቻችን አሁን እየወጡ ባሉ መረጃዎች መሰረት ሊያም ዴላፕ ወደ ውሳኔ አልተቃረበም ተብሏል። ተጫዋቹ በቀጣይ ለየትኛው ክለብ ይጫወት በሚለው ወይም ልጫወት በሚለው ጉዳይ ላይ ሁኔታዎችን ማጤን ይፈልጋልና ከዓመቱ መጨረሻ በፊት ውሳኔ እንደማይወስን የተረጋገጠ ውድ ቤተሰቦቻችን፣ ቼልሲም ማንቸስተር ዩናይትድም የተጫዋቹ ፈላጊ ናቸው። ስለሆነም የአውሮፓን ተሳትፎ ቅድሚያ የሚሰጥ ከሆነ በተለይም የመጨረሻዎቹ ውሳኔዎቹ ላይ ትልቅ ለውጥ ሊኖር ይችላል ተብሎ ይጠበቃል። ቼልሲዎች በኮንፈረንስ ሊግ፣ ዩናይትድ በኤሮፕ ሊግ ለዋንጫ እየተፋለሙ ነው። ሁለቱ አያላን ፈላጊዎቹ ዩናይትድ የአውሮፓ ሻምፒዮንስ ሊግን ትኬት መቁረጥ የሚችልበት አጋጣሚ በኤሮፕ ሊግ ሲሆን እንደ ቼልሲ ያለ ቡድን ደግሞ በፕሪሚየር ሊጉም ቶፕ ፋይ ውስጥ ጨርሶ ይህንን ማግኘት ይችላልና ተጫዋቹ በመጨረሻ ላይ ውሳኔውን ይወስናል ተብሏል። በማንቸስተር ዩናይትድ በጥብቅ እየተፈለገ የነበረው ብራዚላዊ አማካኝ ስፍራ ተጫዋች የደርሰን በሪያል ማድሪድ መልመዎች አይን ውስጥ መውደቁ ተረጋግጧል። በነገራችን ላይ ይህን ተጫዋች በርካታ ክለቦች ይፈልጉታል። ሊቨርፑልም ባለፈው ውድድር ዓመት አጥብቆ ሲፈልገው ነበረ። ታዲያ አሁን ላይ ማንቸስተር ዩናይትዶች እንደ ካዜሜሮ እና ኤሪክሰን ያሉ ተጫዋቾቻቸውን ሲለቁ በዋነኝነት በቅዳቸው ውስጥ ቢይዙትም እንደ ሪያል ማድሪድ ያለ ሀያል ክለብ ግን ወደዚህ ዝውውር መግባቱን የተዘገበው ማንቸስተር ዩናይትድና ቪክተር ጊዮከሬስ መካከል ከስምነት ተደርሷል የሚሉ መረጃዎች በስፋት እየወጡ ነበረ። ከታማኝ ዜና ምንጮቻችን እንዳገኘነው ከሆነ አጥቂ ዩናይትድን ለመቀላቀል ምንም አይነት እንቅስቃሴም አላደረገም። ማንቸስተር ዩናይትድም ምንም አይነት እንቅስቃሴ አላደረገም ተጫዋቹን ለማምጣት። ሩበን አሞሪም ከተጫዋቹ ጋር ለመስራት በጣም ፍላጎት ያለው ቢሆንም ነገር ግን ተጫዋቹን በማምጣት ሂደት ላይ ማንቸስተር ዩናይትድ በኩል የራሱ የሆነ ጥያቄ ያነሷቸው ነገሮች አሉ ከዛ ውጭ በተጫዋቹን በኩል የተነሱ ጥያቄዎች አሉና ተጫዋቹ ወደ ማንቸስተር ዩናይትድ ከመምጣት ይልቅ ወደ አርሰናል የሚሄድ ዕድሉ ከፍተኛ ነው። እናም በማንቸስተር ዩናይትድ እና በቪክተር ጊዮኬሬስ መካከል ምንም የተደረሰ ስምምነት የለም። አንድ ዝውውር ግን ማንቸስተር ዩናይትድ ተርፏል። በዘመነ ኤሪክ ቴናክ እንዴት እንዴት ያሉ ዝውውሮች ሲፈጸሙ እንደነበረ ተመልክተናል። ሰሞኑን እንደውም ካስታወሳችሁ የ ቀድሞ የማንቸስተር ዩናይትድ ፈራሚዎች ውስጥ የነበረው የአንድሬ ኦናና ዝውውር እንዴት በስህተት የተሞላ እንደነበረ የቃል ስፖርት ዩቲዩብ ቻናል የዘወትር አድማጭና ተመልካቾቻችን ታስታውሳላችሁ። በስፋት የኦናናን ጉዳይ አድርሰናችሁ ነበር። እንዴት ያለ ስህተት ማንቸስተር ዩናይትድ በዝውሩ ላይ እንደሰራ። ሌላ ስህተት ሊሰራ የነበረው የቀድሞ የማንቸስተር ዩናይትድ አሰልጣኝ ኤሪክ ቴናን በማይሰሩ ዩናይትድ እያሉ የአያክሱን አጥቂ የሆነውን ብሪያን ብሮቤን ለማስፈረም 40 ሚሊዮን ሮ ለማውጣት ፍላጎት ነበራቸው። እሳቸው ክለቡ በተወሰነ መንገድ ለመደራደር ባደረገው ጥረት ነው ያልተሳካው ዝውውር። አሁን የዚህ አጥቂ ይዙ ዋጋ ውድ ቤተሰቦቻችን 10 ሚሊዮን ሮ በታች ነው አሽቆልቁሎ ማለት ነው። ሌላኛው ራስመስ ሆይሉንድ፣ ሌላኛው ጆሽ ኳዜርኪዚ በዩናይትድ የመሆን እድሉ ከፍተኛ ነበረና ልክ እንደ አንድሬ ኦናን አይነት ስህተት ማንቸስተር ዩናይትድ በዚህም ዝውውር ላይ ይሰራ ነበር። ለማንኛውም ይህ ተጫዋች ግን ወደ ዩናይትድ ሳይመጣ እንደቀረ ይታወቃል። እንግሊዛዊ መስመር አጥቂ ማርከስ ራሽፎርድም ደመጨ ክረምት የዝውውር መስኮት ባርሴሎናን ለመቀላቀል ከነበረው ፍላጎት አንጻር ደሞዝም ለመቀነስ ዝግጁ ነበር ተብሏል። ተጫዋቹ አሁን ጉዳት ላይ ነው። ተጫዋቹ ይህንን ህልሙን ለማድረስ ለማሳካትም በዩናይትድ ቤት ሲከፈለው የነበረውን ከፍተኛ ደሞዝ በመቀነስ ራሱን እያዘጋጀም እንደነበረን የተገለጸው የተጫዋቹ ተወካዮችም በቀጣዮቹ ቀናት ከማንቸስተር ዩናይትድ ባለሥልጣናት ጋር በተጫዋቹ ወደፊት ዕጣ ፈንታ ዙሪያ ውይይት ያደርጋሉ። ማንቸስተር ዩናይትድ በመጪው ክረምት ተገቢ ዝውውር ጥያቄ ከቀረበለት ማርከስ ራሽፈርድን አሳልፎ ለመስጠት መቶ ፐርሰንት ዝግጁ የሆነም ክለብ እንደሆነ ይታወቃል። በቀጣይ በራሽፈርድ ተሽጦ በሚገኘውም ገንዘብ ክለቡን የማጠናከር እቅድ እንዳለ ይታወቃል። ማንቸስተር ዩናይትድ በዚህ ሳምንት ወደ ሳን ማሜስ አቅንቶ አትሌቲክ ቢልባውን ይገጥማል። እንደ ኒኮ ዊሊያምስ ያለ ተጫዋቻቸው አሁንም ቁጥሩ ከፍ ያለ ነው። ዘጠኝ ግቦች፣ ሁለት አሲስቶች ያሉት የወትሮ አይነት ባይሆንም ግን በትልቅ ጨዋታ ላይ ራሱን በደንብ ያሳያል። በተጨማሪም በኢሮፕ ሊጉ በዚህ ሲዝን ብቻ አምስት ግቦችን ከመረብ አሳርፏል። የዩናይትድ የኋላ መስመር ሊጠነቀቀው ከሚገባ ተጫዋቾች ውስጥ አንደኛው የአትሌቲኮ ቢልባኦ ኒኮ ዊሊያምስ ነው። 17 ዓመት ወደኋላ እንመለስ፣ ውድ ቤተሰቦቻችን በማንቸስተር ዩናይትድ ኦልድ ትራፎርድ ላይ ማንቸስተር ዩናይትድ ከባርሴሎና የአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ ጨዋታ ነበራቸው። በወቅቱ የአሁኑ ማንቸስተር በኤሮፕ ሊግ ግማሽ ፍጻሜ ነው የሚሳተፈው፣ ያኔው ግን ደጋግሞ የአውሮፓ ሻምፒዮንስ ሊግን የሚጎበኝ ቡድን ነበረ። እቺ የፖል ስኮልስ ከግብ ክልሉ ራቅ ብላ እንደ ሮኬት የተኮሳት ኳስ የተቆጠረችው የዛሬ 17 ዓመት ነበረ። ኳሷን 17 ዓመት ወደኋላ መለስ ብለን እኛ ስናስቃኛችሁ ስንቶቻችሁ ይህን ግብ በወቅቱ ተመልከታችኋት ነበር? በሐሳብ መስጫ ሳጥናችን ላይ ሐሳባችሁን አጋሩን። ሪዮ ፈርዲናንድ የሻምፒዮንስ ሊግ ፍጻሜ በፓርሰን ዠርሜንና በኢንተር ሚላን መካከል እንደሚሆን አልጠራጠርም፣ አሸናፊው ደግሞ ፒኤስጂ ይሆናል። በእርግጠኝነት ዋንጫውን እንደሚበሉት ገምታለሁ ብሎ የግል መልከተውን አጋርቷል። ውድ ቤተሰቦቻችን ይህ ጨዋታ ካሁኑ የበርካቶችን ቀለብ እየሳበ ነው የአውሮፓ ሻምፒዮንስ ሊግ በእርግጥ አሸናፊውን ለመለየት የአውሮፓ ሻምፒዮንስ ሊግ ብዙ ድራማ ስለሚኖረው የመልስ ጨዋቶችን መጠበቅ ሊኖርብን ይችላል። ፔስዬ ሶስትዮሽ ዋንጫ ለማሳካት በሚያደርገው ጠንካራ ፉክክር የኦስማን ዴምቤሌ ሚና ከፍተኛ እንደሆነ እንግዲህ ምንም ጥርጥር የለውም። ዩንጂ በአሰልጣኝ ሉዊስ ኤንሪኬ አማካይ ክፍል ውስጥ ቪታንያ የሚያሳየው ድንቅ እንቅስቃሴ በበርካቶች ዘንድ ትኩረት የሳበ ሆኗል። ቪታንያ ምንም እንኳን በስድስት ቁጥር ቦታ ላይ ለመጫወት ተክለቁመናው ያለው ባይመስልም ከቡድን መሪዎች ግን አንዱ ስለመሆኑ ማንም አይጠራጠርም። የቀድሞ የሉቪስ አማካይ ቪታኒያ በጠንካራ ስራው በአሰልጣኝ ሉዊስ ኤንሪኬ ቡድን ውስጥ ትልቅ ደረጃም እንዲሰጠው ተደርጓል። ቪታኒያ በትልቅ ጨዋታዎች ላይም ራሱን በማሳየት በአውሮፓ አሁን በትልቁ እየተወደሰም ያለ ተጫዋች ነው። ግን እነ ኦስማን ዴምቤሌ የከለሉት አይነት ተጫዋች ይመስላል። የቀድሞ የአርሰናል ታሪካዊ ሽር አሰልጣኝ አርሰን ቬንገር መድፈኞቹ የትኛውንም ጨዋታ የማሸነፍ አቅም አላቸው ብለዋል። አርሰናል ለፍጻሜ እንደሚደርስ አሁንም እምነት አለኝ ያሉት አርሰን ቬንገር አክሎም በምርጥ ቡድኖቹ ጋር ጨዋታ ማድረግ ቡድኑ የባሰ ምርጥ ነው የሚያደርገውና ለአርሰናል ፈተናዎች በጣም ወሳኝ ናቸው፣ የትኛውንም ጨዋታ አሸንፎ ወደ ዋንጫ የማለፍ አቅም ያለው ብለዋል። ዘንድሮ የአውሮፓ ሻምፒየንስ ሊግ ግማሽ ፍጻሜ ተፋላሚ የሆኑት አራቱን ቡድኖች ብንመለከት እስከ ግማሽ ፍጻሜ ድረስ ሲደርሱ ፒኤስጂ አምስት ጨዋታ፣ ባርሴሎና ሁለት ጨዋታ ተሸንፏል። አርሰናልና ኢንተር ሚላን ደግሞ አንዳንድ ጨዋታ ተሸንፈው ነበረ። ለዚ የደረሱት የመድፈኞቹ የማልሜዳ ተጫዋች ቶማስ ፓርቴ በቅጣት ምክንያት ነበር የዚህ ሳምንት ጨዋታ የሚያልፈው። ቶማስ ፓርቴ በሪያል ማድሪድ ጨዋታ የተመለከተው የማስጠንቀቂያ ከካርድ ጨዋታ እንዲያመልጠው ምክንያት እንደሆነ ይታወቃል በ ቤን ዋይትና ሚኬል ሜሪኖ በኩል አርሰናሎች ቢያንስ ከጉዳት ተመልሰውላቸዋል። ነኚ ሁለት ተጫዋቾች አርሰናል ፓላሳቻ በተለያዩበት ጨዋታ ነበረ ጉዳት ያስተናገዱት ተከላካይ ጋብርኤል ማጋለሽ፣ ታኬሮ ቶሚያሱ፣ አማካዩ ጆርጂኖ፣ አጥቂው ጋብርኤል ጀሱስና ካሃቨርዝ በውድድር ዓመቱ ለአርሰናል ገልጋሎት እንደማይሰጡም ይታወቃል። የፈረንሳዩ ክለብ ፓርሰን ጀርሜን ቡድን ስብስብ እንግዲህ በ ለንደን ይዞት የተጓዘው ስብስብ በመልካም ጤንነት ላይ እንደሚገኝ ፒኤስጂ በኤምሬትስ ሁሉ ነገር ምቹ ሆኖ እንደጠበቀው ይህም ተከትሎ አሰልጣኝ ሊዊስ ኤነሪኬ ለጨዋታው ምርጥ ቡድን ይዘው እንዲገቡ እንደረዳቸውም ተገልጿል። በነገራችን ላይ አንድም የተጫዋች ጉዳት ወይም ደግሞ አሳሳቢ የሚባል ነገር የሌለበት ቡድን ፓርሰን ዠርሜን ነው። አርሰናሎች በሁሉም የሜዳ ክፍሎች ስጋት መፍጠር የሚችሉ ቢሆንም በዚህ ዓመት የበለጠ ጠንካራ ሆነው የታዩበት የቆመ ኳስ አጠቃቀማቸው ነው። በአንጻሩ በፒኤስጂ በኩል አርሰናል በማዘን ምት ኳስ በተጋጣሚ ላይ ተጽዕኖ መፍጠር እንደሚችል ጠንቅቀው እንደሚያውቁም ተገልጿል። አርሰናል ከሶስት ዓመት በፊት የቆመ ኳስ አሰልጣኝ ኒኮላስ ዣቬርን ከመሾሙ ወዲህ ከየትኛውም የፕሪሜር ሊክ ክለብ የበለጠ የቆመ ኳሶችን አስቆጥሯል። ከዚህ ጊዜ ጀምሮ የአሰልጣኝ ማይክል አርቴታ ቡድን ሃምሳ አምስት የማዘን ምትግቦችን በማስቆጠር ተጽዕኖ ፈጣሪነትን አሳይቷል። መድፈኞቹ ከቅርብ ጊዜ ወዲህ አጭር የማዕዘን ምት ኳሶችን ሲጠቀሙ ቢታዩ የቀድሞ የማዕዘን ምት አመታታቸው ጥሩ ውጤት እንደሚያስገኝ እንደሚያምኑም ተነግሯል። አርሰናል ግቦችን ለማስቆጠር የቆሙ ኳሶች ወሳኝ ሆነውም ከቅርብ ጊዜ ወዲህ እየተመለከተ እንገኛለን። የአውሮፓ ሻምፒዮንስ ሊግ ምሽት ያማረ እንዲሆንላችሁ ተመኝተን በዚህ ሳምንት የሚደረጉ የአውሮፓ ሻምፒዮንስ ሊግ፣ ዩሮፓ ሊግ፣ ኮንፈረንስ ሊግ ጨዋታም ለየክለቦቻችሁ መልካም ዕድል ተመኝተን ያሁኑን ስፖርታዊ የጠነቀረ ዜጋ አንቋጭ ሰናይ ጊዜ